ኦራይ ጋይስ አሁን ቁርሳችንን መብላት አለብን። ስለዚህ እስኪ የሆነ ነገር እንቀማምስ እዚህ ጋር ሻይ በዳቦ ነገር ቁርሳችንን ቀመስና ቁርሳችን ተበልቷል ይላል። እንግዲህ ቁርሳችንን በልተናል። አምባሻ በሻይ በጣም አሪፍ ቁርስ ነው። እንግዲህ ከሰፈራችን እየወጣ ነው ማለት ነው። የመጀመሪያው ቀን እንግዲህ ፍሪሊ ዩቱበር ሁኜ የሞሉበት ቀን ማለት ነው እና ዛሬ በነገራችን ላይ ዛሬ አንድ ቪዲዮ ብቻ አይደለም። ዛሬ እንግዲህ የመስቀል በዓልም ስለሆነ በዚህ አጋጣሚ ለኦርቶዶክስ እምነት ተከታይ በሙሉ እንኳን አደረሳችሁ ማለት ትፈልጋለሁ? የቦሌያችንን ቪዲዮ ከጨረስን በኋላ እንግዲህ መስቀል አደባባይ ላይም ጥሩ ቆይታ ይኖረናል። ሶ አብረን ቆይ፣ ሰብስክራይብ አድርጉ። ይመሻችሁ፣ ባይ ባይ። ሶ እዚህ በግ ምናምን ይሸጣል ለበዓል ማለት ነው። ዛሬ በዓሉን በማስመልከት ሰፈራችን ላይ ማለት ነው። ኦኬ ሰፈራችሁ፣ ሰፈራችን እንግዲህ እንደምትመለከቱት ይሄ ነው የሚመስለው። ከ4 ኪሎ ወደ አዋሬ የሚወስድ ሰፈር አካባቢ ነው ማለት ነውና እዚህ ነው የተከራየሁት። ሽጋ ነው እንግዲህ ያው ሰሞኑን ቪዲዮዎችን በተከታታይ ነው የምለቀው ማለት ነው። በየቀኑ ኤቭሪ ሲንግል ዴይ ቪዲዮ አለን የቻናል ማለት ነው እና ምክንያቱም በቃ ሌላ ምን ስራ አለሽ? ይሄን ፈልጌ ያደል የወጣሁት። ስለዚህ ዛሬ ራሱ በጣም ኤዲት ሳረግ ነው ያደርኩ ማለት ትችላላችሁ። በጣም ነው ደስ የሚለው እና ቪዲዮዎችን ሼር አርጉ ምናም ማለት ነው ምንም እይታ እያገኘሁ አይደለም። ምክንያቱም በርግጥ ከኔ ነው ጥፋቱ። ለአራት ወር ምናምን ያን ያክል ሁለት ቪዲዮ ነው አንድ ቪዲዮ ነው በአራት ወር ውስጥ የፖሰትኩት ና እይታው የለም። ዩቱብ ረስቶኛል ማለት ነው እና ከዚህ በኋላ ግን በየቀኑ ስለምንለቅ ዩቱብ ራሱ ሪኮግናይዝ ያደረገናል። እና አሁን እንግዲህ ወደ አራት ኪሎ ይዤ ነው፣ ከአራት ኪሎ ነው ታክሲ የሚይዘው ማለት ነው። ሌትስ ዱ ኢት። እያንዳንዱ ፕሮሰሱን አሳያችኋለሁ። ፈታ ነው የምንለው ዛሬ ማለት ነው። እና ላይክ አድርጉ ቪዲዮችንን፣ ይህን ቪዲዮ እያያችሁ ያላችሁ ሰዎች ላይክ አድርጉት፣ የእሱ ቤተሰብ ይሆኑ ማለት ነው። እንግዲህ ከፊት ለፊታችን ከዛ አካባቢ ማለት ነው። የቅድስት የቅድስት ስላሴ ቤተክርስቲያን የቅድስት ስላሴ ካቴድራል አለ ማለት ነው። እዚህ ደግሞ ይሄ ነው እኔ የተከራየሁት ማለት ነው፣ እና እዚህ አራተኛ ፎቅ ላይ የተከራየሁት እንደምትመለከቱት፣ ያው ሰፈሩ በጣም ደስ ይላል። ከፊት ለፊቴ ደግሞ መዝናኛ ፓርክ ምናምን አለ። እዛም ቁጭ ብለን እንግዲህ ስቶሪዎችን እነግራችኋለሁ ማለት ነው እንዴት እንዳሳለፍኩኝ፣ ምን በጣም ብዙ ነገር ተከስቶብኛል ማለት ነው በህይወቴና፣ እነሱ ነገሮች እዛ ቁጭ ብዬ ማውራት ፈልጋለሁ ማለት ነው ፓርክ ውስጥና፣ በጣም ብዙ ነገር ነግራችኋለሁ። ራሴን በደንብ እስካሁን ድረስ አላስተዋወቅኩም እና ራሴን በደንብ አስተዋውቃለሁ ማለት ነው ከፓርኩ ላይ በሌላ ቪዲዮ ማለት ነው። ከፊት ለፊታችን እንግዲህ እንደምትመለከቱት በጣም የድሮ ሆቴል ነው የሚመስል ይሄ ሆቴል ማለት ነው አሰራሩ ምናምን ዲዛይን

እና ማለት ነው ጋይስ ከመውጣቴ በፊት ከዛ ከዶሮ እርባታው በጣም ነበር የተጨናነኩት። ምክንያቱም እንደወጣሁ በቃ የምገባበት ቦታ ምናምን አላዘጋጀሁም ነበር ማለት ነውና፣ ያው ጓደኛዬን ደውዬ እንግዲህ አስቸገርኩትና ነው ይሄንን አሁን ራሱ የተከራየሁትን የያዘልኝ እሱ አፈላልጎ ምናምን ማለት ነው። ምክንያቱም ምን መሰላችሁ፣ በቃ ከዛ ዶሮ እርባታ ወጥቼ ማመቻቸት አልችልም ከዶሮች ጋር ጊዜን ሙሉ ማሳለፍ ስላለብኝ ዶሮችን ለማንም ተክቼ መውጣት ስለማልችል ያው አላዘጋጀሁም ነበረ በእኔ በኩል ማለት ነው ዶርም ምናምን ስለዚህ ጓደኛዬን አስቸግሬ እንግዲህ ጓደኛ ይሄንን እንዲከራይልኝ አድርግ ያለው። ስለዚህ እንደወጣው ብዙም አልተጨናነኩ ማለት ነው፣ እንደወጣው ነው የገባው። እና ከዶሮ እርባታ ከወጣ በኋላ ምን አይነት ስሜት ተሰምተዋል ምናምን ካላችሁኝ፣ አሁን ፍርሃቱ ትንሽ እየለቀቀ ነው። በጣም ፈርቼ ነበረ፣ በቃ ምክንያቱም በጣም ትልቅ ሪስክ ነው እየወሰድኩ ያለሁት። ደሞዙ አሪፍ ነበረ የምሰራበት ዶሮ እርባታ፣ ስራውንም ኦልሬዲ ለምጀው ስለነበረ በጣም አሪፍ እየሄደልኝ ነበረ ማለት ነው። ነገር ግን እኔ ቋሚ ነገር ነው የፈለኩት የራሴ የምለው ነገር እንዲኖረኝ ማለት ነው። ያው ትልቅ ሰውም እየሆንኩኝ ስለሆነ ደግሞ ትልቅ ሰውም እየሆንኩኝ ስለሆነ በቃ የራሴ የሆነ ነገር እንዲኖረኝ ምናም በጣም ተፈለግኩኝ። ከዛም የማወራችሁ በጣም ብዙ ስቶሪ አለ በነገራችን ላይ ከዚህ በኋላ ማለት ነው። እና በጣም ብዙ ምክንያቶች አሉኝ የኔ ውሳኔ እዚህ ድረስ መጨረሻው ይህ አይደለም። አሁንም በጣም ከጥቂት ሳምንታት በኋላ በጣም ትልቅ ቻሌንጅ እጀምራለሁ ማለት ነው። አይ ቲንክ ለአራት ወር ከሶስት ወር እስከ አራት ወር የሚቆይ ቻሌንጅ ይኖረናል ጋይስ። አብራችሁን ከሆናችሁ በዚህ 2018 በጣም ብዙ ነገር ነው የማሳያችሁ። በጣም ብዙ ቦታዎች እሄዳለሁ። በጣም የማይደፈሩ ቻሌንጆችን እንወስዳለን ጋይስ። ላሳያችሁ፣ ዘቪው በጣም የሚገርም ነው። እዚህ ፓርክ ነው ገብቼ በጣም ብዙ ነገር እነግራችኋለሁ። በጣም ብዙ ስቶሪ ይኖረናል። እና ከዚህ በኋላ በቃ ዴዲኬትድ ሁኜ ዩቲዩብ መስራት ፈልጋለሁ። ያለምንም ገደም ማለት ነው። ያው እንግዲህ ሌላ አማራጭ የለኝም ማለት ነው። ከዚህ በኋላ አማራጭ ዩቲዩብ ብቻ ነው። ስለዚህ ዩቲዩቤን በደንብ ማሳደግ ይኖርብኛል ማለት ነው። ያ የሚሆነው ከእናንተ እርዳታ ጋር ነው፣ ከእናንተ እገዛ ጋር ነው። እናንተ ሰፖርት ልታረጉኝ ይገባል፣ ቪዲዮዬን ሼር በማድረግ ላይክ በማድረግ ሊሆን ይችላል። ዋው ጋይስ ፓርኩ በጣም ነው የሚገርመው ማለት ነው። እንደምትመለከቱ በጣም አሪፍ ፓርክ ነው። እንዴት ደግሞ ከሰፈራችን አቅራቢያ መሆኑ ለእኔ በጣም ተመችቶኛል። ምክንያቱም እዚህ በጣም ጥሩ ጊዜ አሳልፋለሁ። ኤዲት ለማድረግ ራሱ የተመራጭ ቦታ ነው። ቮይስ ኦቨር ምናምን የማስገባቸው ካሉ ማለት ነው እዚህ ቦታ ላይ ቁጭ ብዬ ማውራት ይችላለሁ። ስቶሪን ደሞ እንደነገርኳችሁ በጣም በሰፊው የማጫወታችሁ ይሆናል ማለት ነው። እዚህ ቦታ ላይ እዚህ ቦታ ላይ ጥሩ ቆይታ ይኖረናል ማለት ነው። በጣም አሪፍ፣ በጣም ነው የወደድኩት ቦታ ማለት ነው። ለማንኛውም ጉዟችንን ቀጥል። ዛሬ በጣም አሪፍ አሪፍ ቪዲዮዎች መስራት አለብኝ ለውድ ተመልካቾች ማለት ነው። ስለዚህ ሌትስ ጎ። ኦኬ ይሄ ፓርክ እንግዲህ ግንፍሌ ፓርክ ነው የሚባለው ማለት ነው። መግቢያ ነጻ ነው። በቃ ከዚህ በኋላ እዚህ ውስጥ ነው በጣም ጥሩ ጊዜ የምናሳልፈው ማለት ነው ጋይስ። ዋው በጣም ነው የሚያምረው ኦኬ ጋይስ አራት ኪሎ አካባቢ ይደርሻለሁ። እንደምትመለከቱት የተፈጥሮ እና የኮ ኮምፒውቴሽናል ሳይንስ ኮሌጅ ላይ ኦኬ። ለማንኛውም ከዚህ አካባቢ ነው ታክሲ የሚይዘው ወደ ቦሌ ማለት ነው። ዛሬ መዳረሻ ቦሌ ነው። እቃም ስለምገዛ ፓወር ባንክ ምናምን፣ እዛ አካባቢ ላይ በጣም አሪፍ ኮንቴንት መስራት ፈልጋለሁ። በቃ ያው ኤክስፕሎር ማድረግ መጎብኘት ማለት ነው። አሪፍ ጊዜ ይኖረናል። ጋይስ አሁን የምንገኘው አራት ኪሎ ነው እንደምትመለከቱት። ስለዚህ ከዚህ ነው ማለት ነው ታክሲ ይዤ ወደ ቦሌ የሚሄደው። ስለዚህ መሻገር አለብኝ ማለት ነው፣ መጀመሪያ እዛ እዛ ጋ አይ ቲንክ ባሱ ወደዛ ከሆነ በዛው በባሱ የሚሄድ ይሆናል ማለት ነው። አለበለዚያ ቆሜ ታክሲ ጠብቄ፣ ጉዟችን ወደ ቦሌ ማለት ነው። ቦሌን ኤክስፕሎር ማድረግ አለብን። እንዴት ነው አሁን ቦሌ ተለውጠዋል አልተለውጠም የሚለውን፣ ምክንያቱም ካየሁት በጣም ብዙ ጊዜ ነው። ጋይስ ያመጣኝ ባስ እንግዲህ ያወረደኝ እዚህ እስጢፋኖስ ጋር ነው ማለት ነው፣ መስቀል አደባባይ። ስለዚህ ወደ ቦሌ ጉዟችንን እናደርጋለን ማለት ነው። መሻገር ሳይኖርብን አይቀርም። ጋይስ ሌትስ ዱ ኢት